ብዙዎች ጨርሱታ። አንድ ሰው ሊያስበው ይችላል። ሶስት አራት ሰው ሊያስበው ይችላል። የሚጠናቀቀው ግን በትውልድ ነው። ይሄን የትውልድ ቅብብሎች በሕይወት እያለው በማየቴ በጣም ደስተኛ ነው። አንዳንድ ነገር ብላችሁ ከኔ ቆይታ የምትማሩት ነገር ስላለ ልጆች ስለሆናችሁ ብዙዎቻችሁ፣ ሁላችሁም በእድሜ በጣም ትንሾች ስለሆናችሁ ከኛ አንጻር ማለት ነው ብዙ የምትማሩት ነገር አለ። ይሄን ትግል ለመጀመር በትንሹ በትንሹ 50 ዓመታትን ወስዶበታል። እስከበታ ለአማራ ጠመንጃ ለማንሳት እንግዲህ በመካከለኛው ዘመን በ16ኛው በ15ኛው ክፍለ ዘመን የነበረን ታሪክ የነበረን የአማራ ገናናነት በግራኝ አህመድ በዮዲት ጉዲት ወረራ ከተዳከመ በኋላ አፄ ምኒልክ እንደገና ተነስተው የኢትዮጵያን አንድነት በፈጠሩ ጊዜ ለአሁንም ህዝብ ብሔርና ብሄረሰብ አንድ በማድረግ ሂደት ላይ እያሉ የአድዋ ጠርነት ተከሰተ። ከዛ በኋላ በመጣው ዘመን ጣሊያን ድጋሚ ወረራ በሚያደርግበት ሰዓት መጀመሪያ የሰራው ሌላው ህዝብ በአማራ ላይ ጥላቻ እንዲያድርበት ማድረግ ነበር፣ የመጀመሪያ ስራቸው። ያለ ብዙዎቹ በዛን ዘመን የነበሩ ኢምፓየሮች የእንግሊዝ፣ የጣሊያን፣ የፖርቱጋል፣ የስፔን ቅኝ ገዥ የሚባሉት በሄዱበት አገር ሁሉ ለቅኝ ግዛት ምንድን ነው ሲያደርጉ የነበረው እዛ ሀገር ላይ የተሻለ ቅቡልነት ያለውን ጎሳ ወይም ብሄር እንደ ቅኝ ገዥ፣ እንደ ወራሪ፣ እንደ አውዳሚ አድርገው ይስላሉ። ስለዚህ በመጽሐፍ በሚዲያ በፕሮፓጋንዳ በንግግር ጣሊያን አምስት ዓመት ቆይቷል አይደል እዚህ ሀገር ውስጥ ያው አምስት ዓመት ኢትዮጵያ ቅኝ አልተገዛችም የሚባል ሬዚስታንስ ጦርነት ስለነበረ ነው እንጂ ጣሊያን ነበረ ሀገር ውስጥ ግን አምስቱንም አመት በጦርነት ነው የቆየ ልክ አሁን እንደፈረሰው ብልጽግና በሉት አሁን ብልጽግና የለም መከላከያው ስላለ ነው ያለዋል መከላከያውን ስላልጨረስን ነው ማለት እንጂ መንግስት የሚባለው መዋቅር የለም የመንግስትነት ሚና ተክቶ ያለ ፋኖ ነው ልክ እንዳሁኑ ዘመን በጦርነት ውስጥ የጣሊያን ኃይሎች ነበሩ ከተለያዩ ቅኝ ከገዟቸው ሀገሮች ከኤርትራ፣ ከሊቢያ፣ ከሶማሊያ ያመጧቸው ጥቁሮችም ራሱ ነጮችም ከአውሮፓ የሚመጡትም ነው። በዛን ጊዜ የመጀመሪያ ስራቸው ያደረጉት አማራው በሌላ ህዝብ እንዲጠላ የተሰራ ነበር። ከዛ ቀጥሎ ምን መጣ መሰላችሁ? የአብዮት ዘመን የሚባለው መጣ። ስራሰዎች ደርግ፣ የሀፓ መኢሶን የሚባሉት አደረጃጀቶች የመጡበት እነሱ ደግሞ ጥራዝ ነጠቅ ስለነበሩ ይሄ ካፒታል በሌለበት ወይ ደግሞ ኢንዱስትሪ በሌለበት የላባደር መብት የወዛደር መብት የሚል እንቅስቃሴ መጡና መሬት ላራሹ የሚባል እንቅስቃሴ። በመሬት ላራሹ ከዛ ደግሞ አንድ ግለሰብ አንድ አንድ ግለሰብ አንድ ቤት ብቻ ይኖረው በሚል አዋጅ ምክንያት አጠቃላይ የአማራ ኤሊት እንዲሰበር ሆነ። ከዛ በፊት ደርግ ወደ ስልጣን ሲመጣ ስልሳዎቹ መኳንንት የሚባሉት እና አክሊሉ ሀብተወልድን የአማራ ሊቃውንት የነበሩ ሰዎችን በጅምላ አረሸነ ደርግ። ከዛ በኋላ ጭንቅላቱ ተመታ የሚያስበው የአማራ ምሁር አለቀ። ፖለቲካል ኤሊቱ ከዛ በኋላ ፖለቲካና ኮረንቲ በሩቅ ነው መባል ተጀመረ። የአልቂት በነጭ ሽብር በቀይ ሽብር እርስ በርሱ ተላለቀ። ይህ ምንም ፈጠረ? ህዋት ወይም የትግራይ ኃይሎች የተሻለ ወታደር ቁመና እንዲኖራቸው እድል ፈጠረላቸው። ለምን ይሄኛው አማራ ኃይል ተመቷል። ኦነግ ደካማ ነበር። እነሱ ምንሆኑ መንግስት ሆኑ። እዚህ ጋር ደግሞ ምን ተገጣጠመ? የዓለም የኃይል አሰላለፍ ምዕራብና ምስራቅ ነበር የዛን ጊዜ። የአሜሪካ በአንድ በኩል አለች፣ ሩሲያ በሌላ በኩል አለች። ስለዚህ የሩሲያ ኃይሎች እየደከሙ የአሜሪካ እየጠነከረ ሲመጣ የአሜሪካኖቹን ድጋፍ ያዙና እነ መለስ ዜናዊ መንግስት ሆኑ። መንግስት ሲሆኑ ያደረጉት ምንድን መሰላችሁ? ያ የአማራ ጥላቻ የነበረውን አስተሳሰብ ህገ መንግስቱ ላይ ጻፉት። ከዛ በኋላ ህገ መንግስቱ አላማው ምን ሆነ? መግቢያው የሚለው ይህ ህገ መንግስት አላማው በብሔሮች መካከል ያለውን የተዛባ ግንኙነት ማረም ነው በሚል ሂደት በሚል እሳቤ ላይ ተቀረጸ። ከዛ በኋላ ኦሮሚያ ክልል ያለው አምስት ስድስት ሚሊዮን ከዛም በላይ ይሆናል አማራ ነው ይሉ ህዝብ ነው። እንደ ህዝብ ግን የኢትዮጵያ ፖለቲካ አያውቀው። ቤንሻንጉል ጉሙዝ ያለውን አማራ የኢትዮጵያ ህገ መንግስት ፖለቲካ አያውቀው። ደቡብ ያለውን አማራ አያውቀው። እዚህ ያለው አማራ ደግሞ ከሚገባው ወርድና ቁመት አንሶ ተለክቶ ተሰጥቶት፣ እዚህ ያለው ሌላው ብሄር ደግሞ እውቅና ተሰጥቶት ከዛ በኋላ ሙሉ ፖለቲካ ስሪቱ ነፍጠኛ በሚል ስሌት አማራን ማጥቃት ላለፉት አምስት ስድስት ዓመታት ያስተናገድ ነው። በጅምላ የምንገደለው በጅምላ የምንረሸነው የምንሳደደው አዲስ አበባ ገቡ የምንባለው የዚህ ሁሉ አስተሳሰብ ውጤት የዚህ ሁሉ ህግ ውጤት ነው። ህዋትን በሰላማዊ ትግል በአመፅ ታግለን ስናሸንፍ አብይ አህመድ ተተካ። አብይ አህመድ ደግሞ የህዋትን ህግ የበለጠ አስፍቶ ጨፍጨፋውን አስቀጠል ማለት ነው። በዚህ ሁሉ ሂደት በኋላ የአማራ ህዝብ ከራሱ ከጨቋኙ ፍትህ ሲለምን የነበረ ጥያቄ እየጠየቅን በሰላማዊ ሰልፍ እኔ ሁለት ጊዜ ታስሬያለሁ። ሌሎች ጓዶችም ብዙዎች በእስር ቤት የማቀቁ አሉ፣ የታሰሩ አሉ። በሰላማዊ ሰልፍ በጥያቄ ልናስመልስ አልሆነም። የሰሜኑ ጦርነት ተከሰተ። በዛ ጦርነት ጊዜ የአማራ ህዝባዊ ኃይል የሚባል አደረጃጀት ፈጠር ነው። ፋኖ ነው፣ አክቹዋሊ ፋኖ ነው። ከዚህ በፊት የምታውቁት ፋኖ ኦርጋኒክ ምንድን ነው አይከኒክ ሶልጀር የምትለው የሆነ የሀገር ሲወረር ወጦ ታግሎ ተመልሶ ወደ እርሻው ወይ ወደ ቅዳሴው የሚመለሰው ነበረ። እኛ ያ አይቻልም፣ ከዚህ በኋላ የመንግስት ስፖንሰር የሚያደርገው ጦርነት ተሳታፊ ብቻ ሆነን አንቀርም፣ አማራ የራሱ ጥያቄ ሊኖረው ይገባል ብለን ኖት ሰላም ላይ 2013 ዓ ም ነሀሴ ስድስት ቀን የአማራ ህዝብ ኃይል የሚባል መሰረት። ያንን ከመሰረትን በኋላ በሰሜኑ ጦርነት ተሳተፍን። ጦርነቱ በድርድር እንደሚጠናቀቅ እናውቅ ነበር። ገምተን ነበር። ሁኔታዎች ያን ያሳዩ ነበር። በፕሪቶሪያ ድርድር ህዋትና አብይ ሲታረቁ የትግራይ ህገ መንግስት ወደ ነበረበት ይመለሳል ተባለ። ያ ውጤቱ ምን ማለት መሰላችሁ? የታገልንለት የተዋጋንለት ወልቃይት ራያና እና የአማራ ማንነት ተመልሶ ይጨፈልቃል ማለት ነው። በነጮች አደረዳለ። የዛን ጊዜ እኛ በአቋማችን ቀጥተን የአማራ ህዝብ አይልነን ያለ ሚካኤልን ሸልማችሁ፣ ሜዳላይን ሸልማችሁ ሲባል ነበር ለእኛም ለሌሎችም። አንዳንዶቹ መንግስት ጋር ገቡ ፋኖ አመራሮች ነው። ከዚህ ሁለት በኋላ ህግ ማስከበር ተብሎ 14000 ፋኑ ከጎጃም ውስጥ ብቻ ያሰለጠናቸው ልጆች ታሰሩ። በዛን ጊዜ ነው እኔ ከቤት የወጣሁት ለይቶልኝ። እንግዲህ በጦርነቱ ጊዜ ህሉና ብሎ መንግስት ጠርቶ ስለነበረ አብረን እየታገል ስለነበር ምንም አልተደረገም። ለሃ ማን ነው ግንቦት 8 ቀን 2014 ዓ.ም ተመረተ ጀምሮ ነው የለየለት የጫካ ትግል የጀመርነው። ያኔ ህግ ማስከበር ተብሎ የተጀመረ ወቅት ማለት ነው። ይሄ ሁሉ የምነግራችሁ ያለ ምክንያት አይደለም። የዚህ ሁሉ ቅብብሎች ውጤት ናቸው። እናንተ ዝም ብላችሁ እዚህ የተገኛችሁ ሰዎች አይደላችሁ። አንዳንዱ ነገር ኖረህበት ስታየው ቀላል ሆኖ ነው የሚታይ። ይሄን ለመፍጠር ብዙ ዋጋ ተጥሏል። በጣም ብዙ ህዝብ በጅምላ ተቀብሏል። እናንተ እንደዚህ እንድትሆኑ፣ እናንተ ለአማራ እንድትነሱ አለ ያትነሱ ነበር። ስለዚህ አማራ ሌላውን ከመለመን መብቱን በሌላ መንገድ ከማስከበር ይልቅ ነፍጥ ማንሳት እንዳለበት ያረጋገጠበት ዘመን ተፈጠረ። ይሄኛውን እንግዲህ በእድሜ የሚደረሳችሁበት ስለሆነ ከዛ በኋላ 2015 ላይ የልዩ ኃይል መፍረስ እንቅስቃሴ ተጀመረ። አባይ ሸለቆ ብርጌድ የመጀመሪያው ብርጌድ ነው። ጎጃም ውስጥ ብቻ አይደለም፣ በነገራችን ላይ በአማራ ክልል ውስጥ የመጀመሪያው ብርጌድ ነው። ይሄ ታሪካችሁ ስለሆነ የትም የትም ብትሄዱ የምትኮሩበት ነው። ካሲናው የሚል ዘፈን ታውቃላችሁ? አባገኛ። ካሲኖ ማለት የመጀመሪያ እንትን እንጀራ ነው። የመጀመሪያ እንደውም የቅጽል ስም አውጥቶለታል። አለቃችን አርበኛ ዘመን ካሲ ካሲ ነው አባይ ሸለቆ ብርጌድ ነው። አንድ የተላከ ቪዲዮ ነበር እናንተ አታዩትም እንጂ ሚያዝያ ላይ ነው የተመሰረተ። አብዛኞቹ ብርጌዶች ከዛ በኋላ ከዛ ቀጥሎ እነሱም ብርጌድ ነው። አባ ምን ነው የመሰረት ነው የተመሰረተው አባይ ሸለቆ ብርጌድ ነው። ከልዩ ኃይል የመጡ ሁለት ብሬን ይዘው የመጡ ልጆች ነበሩ፣ 42 ልጆች። ብዙዎቹ በህይወት ከግማሽ በላይ የሚሆኑት በህይወት የሉ። ማይክ ብዙዎቹ የነዛ ሁሉ አደራ ተረክባቸዋል። እናንተ ይሄ ብዙ ዋጋ ከፍለንበት ተንከራተን ወጠን ወርደን ብዙ ሂደቶችን አልፈን እዚህ የተደረሰው ከሁለት አመት በፊት ከሶስት አመት በፊት የምናስመርቃቸው ልጆች አይደለም። ዲሽቃ ማየት አይደለም ብሬን ስናይፐር ማየት ስልት የሚሰሩበት መሳሪያ የለም። ሚሊሻ በዚህ ሲመጣ እነሱ በዚህ እየሮጡ ነው። በብዙ መከራ ነው እናንተ ግን እድለኛ ናችሁ። የትውልድ እድለኛ ነው ራሱንም ህዝቡንም ነጻ የሚያወጣበት ድርጅትም አለው። አመራርም አለው። የሚጠይቃችሁ ሰው አለ፣ የምትጠይቁት ሰው አለ። እኛ በባዶ ነው የጀመሩ። ምናልባት ከኛ በፊት የነበሩት ከኛ በእድሜ ቀደም ያሉት ይህን ትግል ጀምሮት ቢሆን ኖሮ ዛሬ እናንተ ትምህርት ቤት ነበራቸው። እኛ ደግሞ የት ነበር? ወይ ሚኒስትሮች ነበር፣ አራት ኪሎ ነበር። አያችሁ፣ አንድ ስቴፕ ተዘሏል። ከዚህ በኋላ ግን የእናንተ ታናናሾች ትምህርት ቤት ይገኛሉ። በእናንተ ዕድሜ እናንተ የዚህ ሀገር ጠባቂ ትሆናላችሁ፣ የዚህ ሀገር ዘብ ትሆናላችሁ። ትልቅ ራዕይ እንዲኖራችሁ እፈልጋለሁ። አባይ ሸለቆ ብርጌድ ዝም ብሎ ብርጌድ አይደለም፣ ዝም ብሎ አይደለም። በጣም ብዙ ሰው ዋጋ ከፍሎበታል፣ ህይወቱን ሰጥቶበታል። ብዙ ስማችን ተብጠልጥሎበታል በግራና በቀኝ አጠቃላይ የአማራን ፖለቲካ እመራለሁ የሚል ውጭ ሀገር የተቀመጠ ይህን ትግል እዚህ እናቶቻችን ማቅ ሚለብስበትን ትግል ለስልጣን መደላደያ ሊያደርግ የፈልጋታል። በእኛ ላይ በተለይ በእኔ ላይ ከፍተኛ ዘመቻ ዘምቶብናል። ብርጌዳችንን ለመክፈል ህዝቡን የተለየ ስሜት ለማስያዝ የስም ማጥፋት ብዙ ብዙ ብዙ ነገር ተደርጓል። ልጆች ስለሆናችሁ በሂደት የምትረዱት እና የምታውቁት ነገር ያንን ሁሉ ተቋቁመን ነው ይህ ብርጌድ እዚህ የደረሰበት። ብቸና አራት ጊዜ ይመስለኛል፣ መካነ ሰላም ሶስት አራት ጊዜ፣ ሞጣ በየሳምንቱ ተመላልሰን ተዋግተናል። የአባይ ሸለቆ ብርጌድ ብቻ ነው ይሄንን ያደረገው ከሰፈሩ ተነስቶ በሁሉም ቀጠና ወንዝ ተሻግሮ ጭምር ውጊያ ሲያደርግ የነበረ ገናና ብርጌድ ነው። ስለዚህ በልባችሁ የምትታጠቁት ይህንን ታሪክ ነው፣ የምታስቀጥሉትም ይህንን ታሪክ ነው። ከዚህ የበለጠ አበርትታችሁ ያ ብቻ አይደለም። የአባይ ሸለቆ ብርጌድ ለአማራ ፋኖ በጎጃም በርካታ አመራሮችን ያዋጥ፣ እንዲሁ አመራር ሲባል ዝም ብሎ አመራር መባል ብቻ ለኮታ ምናምን አይደለም ይሄንን ትግል የቀየር መልኩን ገጽታውን ቁመናውን በደንብ የቀየር ኃይል ይወጣበት። ፋኖ ማርሸትን ታውቁታላቸዋ፣ ቃል አቀባያችን እሱ ከዚህ ነው የወጣው። ወንድማችሁ እኔ የዚህ ብርጌድ አካል፣ እነ ጎበዜ የዚህ ብርጌድ አካል። ነገ ደግሞ ከናንተ የተሻለ ሰው መውጣት አለ። ህልማችሁ ነገ ጀነራል መሆን፣ ኮሎኔሎች መሆን፣ የሀገር ተረካቢ መሆን፣ የሀገር ማንም የለውም ከዚህ በኋላ የሀገር ማይበተን ከሆነ ላይበተን የሚችለው በኛ ጽናት እና በእኛ ዲሲፕሊን፣ በጣም ዲሲፕሊን የሚያስፈልግበት ወቅት ነው ያለ ነው። ስለዚህ በዚህ በጣም ልትኮሩ ይገባችኋል። በዛው ልክ ደግሞ ትልቅ በጣም ትልቅ አደራ እንዳለባችሁ እንዳትረሱት። በማስመረቅ ደረጃ አይ ቲንክ አራተኛ አምስተኛ ዙር ናችሁ እናንተ እዚህ ቀጠና ላይ ማለት ነው። ነገር ግን በእናንተ ሌቭል በዚህ ጥልቀት ስልጠና ስትወስዱ ሁለተኛ ዞን ነው። የመጀመሪያዎቹን እንደ በዚህ አጋጣሚ ሁልጊዜ ማስታወስ የምፈልገው ጎበዜ አናግሮኝ ነው። የመጀመሪያዎቹ ኮማንዶች ስልጠና እንጀምር ተብሎ ተጀመረ። በጣም የሰሩትን ታሪክ ስለምታውቁት ተአምር የሰሩ ልጆች ናቸው። እናንተ ደግሞ ከነሱ የተሻለ ነገር እንጠብቃለን። ከናንተ የምትፈልጉትን ነገር ሁሉ ነገር አይሟላም። ትግል የትግል አንዱ መጥፎ ገጽተው ከራስ ጋር ትታገላለህ፣ ከቤተሰብ ጋር ትታገላለህ ከናት ከአባቴ ጋር ትታገላለ ከወንድም ጋር ማት ገላ ጋር ይኖርል በየቤታ ከናንተ ለምን ገባችሁ sultana ብዙ ነገር ሁላችንም ገጥሞናል። ያ ነው ምልጃ አለ ምን አለ ከብዙ ነገሮች ከዛ ያን ሁሉ አልፈ ደግሞ ምን ይገጥማ የምትፈልገውን ነገር ደሞ አታገኝ ይችላል። ምትፈልገውን ትጥቅ በወቅቱ አታገኝም። ይርባል፣ ይጠማል፣ ጓደኛ ያስቀይማል። ለበጎ ዓላማ ያልከው ነገር በጣም የተቀደሰ ነው ብለህ ያሰብከው ነገር መጥፎ ስም ሲያሰጥት ታገኘዋል። ያንን ሁሉ መቋቋም ይጠይቃል። ምን ነው የምታዩ? ትልቁን ስዕል፣ ትልቁን አላም አሁን እየተደረገ ያለው የፋኖ ተጋርሎ መከላከያን ከዚህ ማስወጣት ምናምን አይደለም። የሚቀይረው ማህ ነገር አለ። ቅድም ስጀምር ያነሳውላችሁን ነገር አስታውሱት? ለምን የአማራ ህዝብ ሊገደል እንደቻለ ያስተሳሰብ ውጤቶች ናቸው እነዚህ ሁሉ። ያንን አስተሳሰብ ሁሉ ነው ምንቀይሩ እናንተ በምተኩሱት ጥይት፣ እናንተ በምትጥሩት ጠላት ምክንያት ሄደን ያ የጥፋት አዋጅ ያወጀብን ህገ መንግስት እንቀዳለን። ሌላ ህገ መንግስት እንጽፋለን። ለኛ ብቻ አይደለም ለሁሉም ኢትዮጵያዊ የሚጠቅም ነገር ግን አማራን በየትኛውም የኢትዮጵያ ማዕዘን የሚያከብርና የሚያስከብር ህገ መንግስት እንጽፋለን። ስለዚህ ሞታችሁ፣ መስዋዕትነታችሁ፣ ስቃያችሁ እያንዳንዱ የምታደርጉት ነገር ሂዶ ሂዶ ሂዶ መዳረሻው አጠቃላይ የምስራቅ አፍሪካን ጂኦፖለቲካ መቀየር የአማራን ልዕልና ማስከበር ነው። የአማራ ልዕልና ሲባል ሌላውን ህዝብ በተለየ ለማየት ዝቅ ለማድረግ አይደለም። አማራ በየትኛውም የኢትዮጵያ ቀጠና ብቻ ሳይሆን በዓለም ጭምር ሂዶም ይሰናገል። ይህን ስናደርግ ምንድን ነው መነሻችን ምንድን ነው የትግላችን አላማ የሚለውንም ነገር መያዝ አለባት። የእኛ ርዮት ዓለማችን መሰባሰቢያችን የአማራ ብሔርተኝነት። ሌላ ርዮት ዓለም የለም። ሶሻሊስቶች አይደለንም፣ ካፒታሊስቶች አይደለንም። ጅንጃንካ የለንም። የአማራ ብሔርተኞች ነው። በመላው ዓለም ያለው አማራ እንዲተባበር የምንታገል ሰዎች የትግል ስልታችን ምንድነው? ነው ያው እየሰለጠናችሁ ነው ያላችሁ ጠመንጃ የያዛችሁ ሰዎች ናችሁ። የትጥቅ ትግል ስልታችሁ ነገር ግን በህዝባዊ እንቢተኝነት የታጀበ የትጥቅ ትግል። ግባችን ምንድነው? በኢትዮጵያ ሰማይ ስር አማራ እንደ ህዝብ የሚከበርበት በልኩ በወርዱና በቁመቱ ልክ የሚኖርበት ሀገር መፍጠር አላማችን ምንድን ነው? የብልጽግና ስርዓትን መገርሰስ ነው። እንግዲህ አላማ ሲባል አሁን የምትደርስበት ነው። ግብ ሲባል ደግሞ በዘላቂነት የምታምጥ ይሄ ግን የሶስት ወር የአራት ወር የአንድ አመት የሁለት ዓመት ትግል ብቻ አይደለም። ቅብብሎች ይጠይቃል። ብልጽግናን ካሸነፍን በኋላም መከላከያን ካሸነፍን በኋላም ሌላ የቤት ስራ አለብን። ብዙ የቤት ስራ። ልዩነቱ ግን ከዛ በኋላ የምንሰራው የቤት ስራ የፖለቲካ ስራ ነው የሚሆነው፣ የዲፕሎማሲ ስራ ነው የሚሆነው፣ የህዝብ ግንኙነት ስራ ነው የሚሆነው፣ የፋይናንስ ስራ ነው የሚሆነው የበለጠ የሐሳብ ስራ ስለሚሆን አሁን የምናወጣውን አይነት ጉልበት አሁን የምንከፍለውን አይነት ህይወት አያስከፍለንም። እዛ ለመድረስ ግን ጽናት ይጠይቃል። ምርጦ ለማርያም ስንገባ ሐምሌ ሀያ ሰባት የመጀመሪያ ህዝብ ሰብስበን የተናገርኩት ነገር ትግሉ ዛሬ ተጀመረ ነው ያሉት፣ እና የዛኔ ብዙዎቹ ገርሟቸዋል። ሁሉም ከተሞች ላይ እየተገባ ነበር፣ በጭፈራ በሆታ አገዛዙ እየለቀቀ ስለነበረ ዛሬ ተጀመረ። ምክንያቱም ምን እንደሚመጣ አውቀው ነበር ገና አገዛዙ አየር ይላለው፣ ድሮን አለው፣ ታንክ አለው፣ መድፍ አለው፣ ገንዘብ አለው። ከምንም በላይ ደግሞ ያንን ገንዘቡን ኢንቨስት ጦርነት ላይ ኢንቨስት አድርጎ እስከሚዋጋን ድረስ ትግስት እና ጽናት ይጠይቀን ነበር። ያው እንዳልኩትም ቀጠለ ቀጠለ ቀጠለ። አሁን የመጨረሻ የሚለውን እያደረገ ነው። የመጨረሻ ድሮን ማለት በጣም ውድ ቴክኖሎጂ ነው፣ በጣም ውድ ኢቭን፣ አንዳንድ ሀገሮች አምራቾቹ በቀላሉ አይሸጡትም። ኃላፊነት የማይሰማቸው መሪዎች እጅ ከገባ ህዝብ ይጨፈጭፋል ብለው ስለሚያስቡ ለምሳሌ አሜሪካኖች ድሮን አይሸጡም ለምን እነዚህ አነስ ካለ ኢኮኖሚ ካላቸው ሀገሮች ነው አብይ የሚገዛው ከዩናይትድ አረብ ኤሚሬት ከቱርክ የሚገዛው ማለት ስለዚህ ድሮን ማስተኮስ የቻል ነው ክላሽ አንስተን አንድ ስቴፕ ወደፊት ሻል ያሉ መሳሪያዎች ስንታጠቅ ሙሉ በሙሉ እጅ ይሰጣል አገዛዙ ስለዚህ እሱን ለማድረግ ጥቂት ጊዜ ነው የቀረን የተወሰነ ይሄ ዝም ብሎ አሁን እንዲህ መንግስት ሊለቅ ነው፣ ሊመጣ ነው፣ መከላከያ ሊወጣ ነው፣ ሊወጣል ሊገባ፣ እሱ አይደለም መመዘኛ። በእንደዚህ አይነት መንገድ መዘናጋት የለብን። የእኛ መመዘኛ የምንፈልገው አላማ ላይ ደርሰናል ወይም የምንፈልገው ግብ ላይ ደርሰናል። የጠላት መውጣት መግባት፣ ወርዛት ማተር የሆነ ቀጠና መያዙን ያን ያክል ያስጨንቀን አይገባም። የመጀመሪያው ስራችን የነበረው የአገዛዙ በተለይ አማራን ህዝብ እግር ከወርች አስሮ ያስደበድብ የነበረውን ባአዴን የሚባለው ስርዓት ማፈራረስ ነበር። እሱ አልቋል፣ ተጠናቋል። ከዚህ በኋላ እግር መትከል በለው ምንም የሚተከል ምግር ስለሌለው የባአዴን መዋቅር መንግስት መሆን አይችልም። አይታችሁ ተናገ እሱ እሱ ስቴፕ አብቅቷል። አሁን የብልጽግና ዘበኛ የሆነው መከላከያን መደምሰስ ነው የሚቀረን። መደምሰስ ሲባል እያንዳንዱ የመከላከያ ባል ገላ አለ የምጨርስ እያንዳንዱ አጠገበ ያለውን ሰረንደር በሚያደርግበት ወይም ደግሞ እጅ ሊሰጥ በሚችልበት ቁመና ላይ ማድረስ ተንኮ ኮማንዱን መበጣጠስ። ከዛ በኋላ አንድ ቀን ተአምራዊ የሆነ ድል በተገኘ ጊዜ ሁሉም በያለበት እጅ ይሰጣል፣ ወይ ሁሉም በያለበት የወገንን ኃይል ይቀላቀላል። ያንዲ መጣ ግን የእያንዳንዳችሁ ጽናት ያስፈልጋል። የእያንዳንዳችሁ ጠጠር መውረር ያስፈልጋል። ይህ ብቻ አይደለም። ከምንም በላይ ከምንም በላይ ቅንነት ያስፈልጋል። የዚህ ትግል አብዛኞቹ በዓለም ላይ የተደረጉ ትግሎች ከሆነ በርሃ ይጀምራሉ። ልክ እንደው ይሄን እንደ በርሃ ነው። ከዚህ ይጀምራሉ፣ እስከዚህ ያሰፋሉ፣ የሆነች ቀበሌ ይዛሉ እያለ ነው የሚሄድ የኛ ትግል። ግን በባህሪው ከዚህ የተለየ ነው። መሀል ከተማ ላይ ነው የፈነዳው። ባህር ዳር ቀበሌ 14 ላይ ውጊያ ነበር። ሐምሌ ውስጥ ሙሉ ከተሞችን ይዘን ነበር። ስለዚህ ትንሽ ይሄ ሰራዊቱ ለምሳሌ ዲስፕሊን ጉዳይ ምናምን አንድ ፈታኝ ነገር ነው። በጣም ከምንም ከምንም ከምንም በላይ ወታደራዊ ጨዋነታችሁን እንድታከብሩ አደራምላችሁ ማለት ነው። በጣም ብዙ ዋጋ የከፈላችሁለት ነገር ይበላሻል። ዲስፕሊን ከሌላችሁ። ከአንድ ማሰልጠኛ ማዕከል የወጣ ስላልሆነ ሰራዊታችን ከተለያየ ቦታ ከልዩ ኃይል ከመከላከያ ከፋኖ ከምን የተጠራቀመ ስለሆነ ብዙ ጅንጉርጉር ነገሮች ገጥመውናል። በጥበብ እዚህ ደርሰናል። ከዚህ በኋላ ግን ሙሉ ሰራዊቱን የሚተካው እንደዚህ አይነት ሰልጣኝ ነው። ሌላው ነባሩ የፋኖ ኃይል አመራር እየሆነ እያደገ የተሻለ የመኮንነት ስልጠናም ጭምር ለመስጠት በነገራችን ላይ በቅርብ ጊዜ ሁለት መንግስት ቤት በጣም በጣም የተሻለ ልምድ ያላቸው ምርጥ የሚባሉ ሚሊታሪ ስትራቴጂስቶች ተቀላቅለውናል። ሁለት ሻለቆች በሚዲያ አይታችሁ ከሆነ እነሱ አሁን ለአመራሮቻችን ስልጠና እየሰጡ ነው። ከዚህ በኋላ ሳይንሳዊ በሆነ ውጊያ ዘዴ እንድንዋጋ እናንተ ሙሉ ሰራዊቱን እየተካችሁ፣ እየተተካካች እየተተካካች ይሄዳለ። ሀሜት አያስፈልግም። ወታደሮች ናቸው። ፊት ለፊት ነው መነጋገር ያለባችሁ። ነገ ትግል ስትጀምሩ ድጋሚ ድንገት ድንገት ባንገነብ ያ ነገር ያበዛል። ስለዚህ ፊት ለፊት መነጋገር፣ ቅንነት አለመጓደል መስዋዕትነት የከፈለውን ጓደኛን ሁሌም ማሰብ ሁሌም ወደፊት ብቻ መሻገር መጽናት ያስፈልጋችኋል። አይ ቲንክ እንግዲህ እንደምንም እንደምንም ብዬ ምረቃችሁ ላይ ይገኛለሁ ብዬ አስባለሁ። ግን የሚሆነው አይታወቅም። ቢያንስ ለዚህ ጉዳይ ባልመጣም እግረ መንገዱን ደግሞ ላግኛቸው ብዬ ነው። ትንሽ አብዝቻለሁ። እወዳቸዋለሁ። እጅግ በጣም አመሰግናለሁ።